የኦሮሞ ህዝብ ካሉት የማንነቱ መገለጫዎች ከሆኑ እሴቶቹ አንዱ ነው። የእሬቻ በዓል በዓመት ሁለት ጊዜ የክረምት መግባትን ተከትሎ ወደ ተራራዎች ተወጥቶ ፈጣሪ የሚለመንበት የእሬቻ ቱሉ፣ እንዲሁም የክረምቱን መውጣት ተከትሎ በመስከረም ወር የሚከበረው እሬቻ መልካ ደግሞ ሁለቱ የኦሮሞ ህዝብ የእሬቻ በዓላት ናቸው። እሬቻ መልካ ከጨለማ ወደ ብርሃን መሸጋገርን፣ የልምላሜ መምጣትን፣ የመልካዎች መጉደልን፣ የሰብል ማሸትና ማፍራትን አስመልክቶ የኦሮሞ ህዝብ ወደ መልካዎች ወርዶ ለፈጣሪ ምስጋና የሚያቀርብበት ሳይሆንበት ኢትዮጵያ በዓለም አቀፍ ደረጃ ካስመዘገበቻቸው የማይዳሰሱ ቅርሶች መካከል አንዱ የሆነው የገዳ ስርዓት ነጸብራቅ የሆነ ታላቅ የአደባባይ በዓል ነው። እሬቻ እርቅና ሰላምን የመሳሰሉ የህዝቦችን አንድነትና አብሮነት የሚያጠናክሩ እሴቶችን በውስጡ የያዘ ሲሆን ለምስጋና ወደ መልካዎች የሚወርድ ሰው ከራሱ፣ ከሌላ ሰው፣ ከፈጣሪ እንዲሁም ከተፈጥሮ ጋር እርቅን ፈጽሞና ሰላምን አውርዶ የሚሄድበት፣ ሚሊዮኖች በአንድነት በህብረ ዝማሬ ምስጋናቸውን የሚያቀርቡበት ነው። እሬቻ ሰዎች ልዩነታቸው ሀሳባቸውን ጠብቀው በአንድነት የሚያከብሩት የኦሮሞ ህዝብ ባህል ነው ይሉታል የቱለማ አባገዳ ጎበና ሆላ ወንት ኩኒ አዳ ኦሮሞቲ አዳ ኦሮሞቲ ማ አማንታሚቲ አማንታሞቲ አዳ ኦሮሞን ቀቡ አዳ ከነ ኬስ ኦሮሞ ተኤ ከን ክርስታና ተኤ ጅራ ኦሮሞ ተኤ ከን ፕሮቴስታንቲ ተኤ ጅራ ኦሮሞ ተኤ ከን ሙስሊማ ተኤቱ ጅራ ኩኒ መርቱ አማንታ ኢሳቲ እሬቻ አዳ ኦሮሞ፣ እሬቻ የኦሮሞ ህዝብ ባህል ነው እንጂ የተለየ እምነት አይደለም። በበዓሉ ላይ ክርስቲያን፣ ሙስሊም፣ ፕሮቴስታንት ሁሉም የግል እምነታቸው እንደጠበቁ ይሳተፉበታል። ይህ የኦሮሞ ህዝብ ቀደምት ባህል ነው፣ በዩኔስኮ የተመዘገበው የገዳ ስርዓት ነጸብራቅም ነው። ስለዚህ ይህንን ባህላችንን ለማየት የሚመጣ እንግዳ በአግባቡ መስተናገድ አለበት። የጤና አጠባበቅ፣ የድንገተኛ አደጋና ዝግጅት የመሳሰሉት ሊታሰብባቸው ይገባል። ዘንድሮ መስከረም 24ና 25 በሆረ ፊንፊኔ ና ሆረ አርሰዴ የሚከበረውን ኢሬቻ በዓል በማስመልከት በከተማዋ ጉብኝት ያደረጉት አባ ገዳዎች አዲስ አበባ ደምቃና ተውባ የአደባባይ በዓላትን ለማክበር ምች ሆናለች ይላሉ። የማትጸዳ የምትመስለው አዲስ አበባ ነጽታ፣ ወንዞቿ ታክመው በማየታችን ተደስተናል ነው የሚሉት አባ ገዳ ጎበና ባየ ትገመኒ ባየ ትገመኒ አካጋሪ ትገመኒ ኡመን ኦሮሞት ሌ ነካጋሪ ትገመድ ዮ ከነላሉ ከንከሌ በልፍ ረት ገተማ ቱሬ ባየነው ነገር በጣም ተደስተናል። የኦሮሞ ሕዝብም ይህንን ሲመለከት በጣም ይደሰታል ብዬ አስባለሁ። ትናንትና የቆሻሻ መጣ የነበሩ ቦታዎች ጸድቷል። ትናንትና የመጸዳጃ ቤት ፍሳሽ ይደፋባቸው የነበሩ ወንዞች እየታከሙ ነው። በህይወት ያለ ብዙ ነገር እንደሚያይ ተመልክተናል። ከተሰራ ለውጥ እንደሚመጣም ታዝበናል። አዲስ አበባን ማጽዳት አይቻልም ሲባል ነበር፣ ዛሬ ይህ ተለውጧል። በባህል በትውፊት እንዲሁም በሌሎችም ማህበራዊ ጉዳዮችም ተሰርቶ ለውጥ ሲመጣ እያየን ነው። ይ ዋመረረቱ akka jijjiiramni dhufu duudha irratti safuu irratti nageenya irratti ባሉ በርካታ እንግዶች ከሀገር ውስጥ ከውጭም የሚገኙበት በመሆኑ ዝግጅቶቹ እንግዶችን በሰላም ተቀብሎ ለመሸኘት በሚያስችሉ ደረጃ ተጠናክረው መቀጠልም አለባቸው ይላሉ። ጋ ወር ጅለ ቀቡ ጋ ወር ስርነ ቀቡ ስርነ ባላ ካን ብዮት አላት ራኑት ዱፋ አሜሪካ ራ ብዮት አፍሪካት ራ ኢሽያ ራ አውሮፓ ራ ሂኑፋ ወር ኤኙማ ኢትዮጵያ ቤክ ሮዱፍ ሞ መጋለ ከነት ዱፍ ታላቅ ድግስ አለብን፣ ባህል ወግ አለን። ይህን ለማየት ከመላው ዓለም ከአፍሪካ፣ ከአውሮፓ፣ ከእስያ፣ ከአሜሪካ በርካታ ጎብኚዎች ይመጣሉ። የኦሮሞን ህዝብ ባህል ወግ ለማየት ነው የሚመጡት። እነዚህ ሁሉ እዚሽ ከተሞች ሲመጡ የብሔር ብሔረሰቦችን ባህልና ወግ ነው የሚያዩት። ለምሳሌ እሬቻ ብቻ ሳይሆን መስቀልም ሲከበር በርካቶች ጎብኚዎች ተገኝቷል። ከጎረቤቶቻችን ከኬንያ፣ ከሱዳን፣ ከጅቡቲ የሚመጡ እንግዶች አሉን። ሁሉም የሚመጡት የኦሮሞን እንዲሁም የሌሎች ብሔር ብሔረሰቦችን ባህል አለባበስ፣ አመጋገብ የመሳሰሉትን ለመጎብኘት ነው። ይህንን ሁሉ እንግዳና በዓሉን ለማክበር እንደ ጎርፍ የሚመጣውን ህዝብ በአግባቡ አስተናግዶ መሸኘት ይገባል። በተለይ በሰላምና ጸጥታው ረገድ በርካታ ተግባራትን እያከናወናችሁ እንደምትገኙ አውቃለሁ። ይህ ተጠናክሮ መቀጠል አለበት። አከ ገላነቲት ድንብልቁ ኳ ትክሰኒ ገልቹ ዋን ጉዳ ቶኩ ነገኘረት ነገኘረት ዋንጉ ጉርዶ አኮጀታ ይርተናን ቤካ ኩኒ ጭሚ አከትፉፉን ጀዳ አዲስ አበባ ከተማ በአምስቱም በሮቿ እያደረገች ያለው ዝግጅት እንዳለ ሆኖ የሆረ ፍንፊኔ ማክበሪያ ስፍራ በጣም አማሩን የሚናገሩት አባገዳ ጎበና ሆላም፣ ባህላችን የመላው የኢትዮጵያ ብሔር ብሔረሰቦች መደሰቻም ነው ይላሉ። መጋለ በረከን አዲስ አበባ በአምስቱም በሮቿ በመሐል ጭምር የምታደርገው ዝግጅት መልካም ነው። በተለይ ዘንድሮ የሆረ ፊንፊኔ ማክበሪያ ስፍራ እጅግ ተውቧል። ሀገራችንን የምናሳምረው እኛው ነን። ባህላችን ደግሞ የሁላችን መድመቂያ ነው። ብሔር ብሔረሰቦች ሁሉ በባህላችን ይደሰታሉ። ከሊስትሮ እስከ ታላላቅ ሆቴሎች ሁሉ ደንበኞችን ለማስተናገድ ይዘጋጃሉ። ሀገራችን ሉዓላዊነቷን አስከብራ የኖረች አፍሪካዊት ኩራት ነች። በዚህ ውስጥ የኦሮሞን ህዝብ ጨምሮ የሁሉም ብሔር ብሔረሰቦች ድርሻ ትልቅ ነው። እኛ የብዙ ሀገራት ኩራት ነን። ስለዚህ የበርካታ ሀገራት ህዝቦች ሊያዩን ይመጣሉ። በዚህ ረገድ አዲስ አበባ ያለችበት ሁኔታ በጣም መልካም ነው። የኢሬቻ በዓል ትውፊትና እሴቱን ጠብቆ እንዲከበር በየደረጃው ዝግጅቶች የተደረጉ መሆናቸው ይታወቃል።